ማለት ይሄ እንትናችን ነው በተለይ በዚህ አይነት ስራ ተሰማርተው የሚሰሩ ሰዎች ብዙ ሰው እንትን ይበዛባቸዋል ምክንያቱም ከሰው ጋር የተነካካ ስለሆነ የሚሰሩት ያው እንግዲህ እውነት ሲወጣባቸው ጥፋተኛነታቸውን ትተው እውነቱን ስለሚያጋፍጧቸው እነሱ ደግሞ ትልቁ እርምጃቸው ሰውን ማሰቃየት ሰውን ማገድ ሰውን መግደል ሰውን እንደዚህ ማድረግ ነው ይሄ ደግሞ የተለመደ ነገር ነው። ይህ ልጅም እንደዛ ነገር ነው የገጠመው በራሱ በጓደኞቹም። ሞር ደግሞ በጣም ያሳዘነኝ ነገር አሁን ላይ ይሄ ልጅ ቪዲዮን ለመስራት የተከለከለበት እንትን ሰውየው ራሱ ነው ባለ ጉዳዩ እንደዚህ እንደዚህ አይነት ሰው አለ ተከታተልልኝ ብሎ ራሱ መቶ ጠይቆት ከዛ እውነቱን አውጥቶ ስለተናገረ እውነቱን አጋፈጠ። ከዛ ከስንት ቀን በኋላ እንግዲህ አረሳስቶ አረሳስቶ አረሳስቶ ራሱ እንደዚያ ፈልግህ አግኝልኝ ብሎ ራሱ ጥላቱ ነው። እስኪ አስቡት። በጣም የማይወጣበት እንትን የገባ ይሄ አሁን አዲስ አራዳ ምላችሁ ልጅ እውነት በጣም ከባድ ነው። ሰው ፈልግልኝ እንደዚህ አይነት ሰው እንትን ብሎብኛል፣ ከሱ ጋር እንትን በልልኝ ምናምን አፈልገኝ ብሎ መጥቶ ከነገረው በኋላ እሱ ደግሞ ስራው ነው። በየትም በየትም ብሎ ሰውየውን አምጥቶ ከፊት ለፊት ሲያፋጥጠው ሚዲያ ላይ ፖስተ ቪዲዮ፣ በጣም ብዙ ሰው ከአንድ ሚሊየን በላይ ያንን ቪዲዮ አይተውታል። ስራው በጣም የሚያስጠላ እንትን ስለሆነ ማለት ነው ከዛ ከዚህ በኋላ እንግዲህ፣ ሰውን ብዙ ያዘነበት ቪዲዮ ነው። በጣም ብዙ ሰውነት ኢትዮጵያ ውስጥ እንደዚህ አለ እስከምትሉ ድረስ ይሄ ሰው እንግዲህ ከአመት ነው ያለው ልጁ አንድ አመት በኋላ መቶን አሁን ላይ እንደዚህ ስራውን እንዳይሰራ እንቅፋት የሆነበት ሞር ደግሞ የገዛ ጓደኞቹ አብረው ሲበሉ ሲጠጡ የነበሩት እነሱ እንግዲህ አይታችኋል። የዛሬ ሁለት ነው ሶስት ወር ምናምን አካባቢ ደብድበውት እሱን ለመግደል ምናምን ብለው አንዲት እናት ናቸው ደርሰው ያስጣሉት። እና ልጁ በጣም መከራ በጣም ብዙ እንትን እየደረሰበት ነው። በሰው በማያውቀው እንትን ማለት ነው። ትናንት ደስ ላየሁት እንደዚህ ከሰዎች ጋር ምናምን ያው እንትን ቪዲዮ ባይለቅም ቢያንስ በቲክቶክ ወይ በሆነ እንደው ዝም ብላችሁ እንትኑን ካያችሁ ራሱ እግዚአብሔር ይመስገን። የእውነት እኔ በጣም ያሳስበኛል የእሱ ልጅ ጉዳይ ምን ሆኖ ይሆን? ምን አድርገውት ይሆን ወይ አግተውት ወይ ምናምን በቃ ትላላችሁ አይደለም? ይህ ሶስት አራት ወር ይቅር እና ጠፍቶ ለሶስት ቀን ሁለት ቀን ሲጠፉ እንኳን እንዴት እንደምንል እንግዲህ ታውቃላችሁ። ሰው እንግዲህ እግዚአብሔር ይርደው ነው የምለው። ብዙዎቻችሁ ከኔ ሀሳብ ጋ አንድ ናችሁ። እኔም ለነ ልውል ቢያውቁ ይረዱት ነበር። እነ ልውልና ዘላለም ብዬ እኔም ተናግሬ እናንተም በኮሜንት እየጻፋችሁ ነበር እና ብዙዎቻችሁ እያዩ ነበረ ቢሆን ደስ ይለኛል። ግን እነሱም የራሳቸው ስራ እየተሯሯጡ ማንም ሰው ሰዓት የለውም። ግን በችግርሽ ሰዓት ደግሞ ትንትን አብረሽ ብትደጋገፊ ሙር የተሻለ ነው ብዬ ነው ማስበው። አሁን ላይ ይሄ በዚህ ልጅ ጭንቀት፣ በተለይ በዚህ ልጅ በአዲስ አራዳ በጣም እንደሱ እየተሰቃየ ሰው የለም። እግዚአብሔርን አብዛኛው እየሰሩ ላይቫቸው ቪዲዮቸው እየሰሩ ነው። አሁን ይሄ ልጅ ሞር ስንት ጊዜው ነው ቪዲዮ ከፖስተ ምን ማለት እኔ አላውቅም። ብቻ በጣም ከባድ ነው፣ የእውነት ከባድ ነው በጣም በተለይ ሶሻል ሚዲያ ላይ ለምዳችሁ እንደዚህ በየሁለት ቀን በየሶስት ቀን አስከሰው ጋር መገናኘት ምናምን ስለምዳችሁ ይህ ወር ደግሞ ሳትፖስቱ ምንም አይነት ነገር ሳትሰሩ ስራ ቤት ውስጥ በዛ ላይ ወንድ ልጅ ነው። ከባድ ነው። ለሱ የሚያክል ያክል ጊዜ እያሳለፈ እንደሆነ ፈጣሪና ፍርሱ ነው የሚያውቁት። ብቻ ከዚህ መፍትሄ የሚወጣበትን እውነት መላ ብላችሁ ልጁን ወደ ስራው ቢመለስ ደስ ይለኛል። ወደ ድሮ በቃ የድሮ ማንነቱ። አሁን ይህን የሚያሳድደውን ሰውዬ እውነት እንደምንም ብላችሁ ምን እንደሚፈልግ አጣርታችሁ ይዛችሁ ህግም የሚፈርድለት ከሆነ እንግዲህ ለህግም አቅርባችሁ እሱ ልጁ ወደ ስራው ቢመለስ በጣም አሪፍ ነው። በጣም አስቸጋሪ ነው። አንዳንድ ጊዜ እንደዚህ አይነት ሰው እግዚአብሔር አያጋጥማችሁ። ስራዬን ስራ ብሎ አምጥቶ ካሰራው በኋላ ደግሞ ራሱ ጥላት ሲሆንባችሁ ከባድ ነው። አብራችሁ የሚበላ ሰው ጥላት ሲሆንባችሁ ከባድ ነው ሰው ፖሩቅ ያለ ጥላት እኳ ማለት እንትንት ያለሽ ራስሽን ትጠብቅ ያለሽ ግን አጠገብሽ ያለው ጥላት እሽን መከላከል አትችልም እና ሞር የጎዱት ደግሞ አብረውት የሚበሉት ጓደኞቹ ሊገሉት ሁሉ ያሉት። በጣም ብዙ ነገር መስማማም በጣም ይሄ ልጅ እንደዚህ ልጅ የተሰቃየ የለም ነው። ኔ በጣም ብዙ ሰው ከታተላለው፣ ግን አዲስ አራዳ ላይ ስትመጡ በጣም ብዙ እንትን እያሳለፈ ነው ያለው። ያ አንዳንድ ጊዜ እንግዲህ ለበጎ ነው። እግዚአብሔር ደግሞ ለሱ ያለው እስከሚመጣ በትግስት። በጣም ልጁ ትግስተኛ ነው። መቤት ከምላችሁ በላይ ትግስተኛ ነው። በስመ አብ ዝም ያለ ሰው እኮ ታውቃላችኋ። በጣም ዝምተኛ ነው። በጣም ምን እንጃ ለሰዎች አዛኝ ነው። የእሱ ልጅ ስራ ብዙዎቻችሁ ያላያችሁ ትኖራላችሁ ለሰው ልጅ ከአረብ ሀገር የመጡ ሴቶችን እንዴት አድርገው ሲንከባከብ እንደነበረ ከአይምሯቸው በላይ ማሰብ እንትን ያላቸው እህቶቻችን በጭንቀት ምክንያት እነሱ ወደ ራሳቸው እንዲመለሱ ቤተሰብ የጠላቸው አውጥቶ የጣላቸውን እነሱ ግን ሰዎች እኮ ናቸው፣ ባይም ዋልዳላቸው ሀሳባቸው እንትን ባይ ነው እንጂ እንደኛ ሰው ናቸው ብሎ ጸበል ወስዶ ቤት ተከራይቶ ጅብ እንደ ጅብ የቀን ምንድን ነው ጫካ ለጫካ እንደ ጅብ የሚሄዱ ሰዎች ማንም ሰው የማይቀርባቸው ፈርቷቸው፣ ማንም የማይቀርባቸው። ይሄ ግን ቀርቦ እንትናቸውን ጠይቆ ምናምን ችግራቸውን እና ወደ እሱ እንትን ያሉትን ደግሞ ጸበል ወሽቶ ብዙ እንትን ያደረገ ልጅ ነው እና አሁን ደግሞ እዚህ ጭንቀት ሲገባ ከባድ ነው። እውነት ለሰው ብላችሁ አንዳንድ ጊዜ ስትሯሯጡ ራሳችሁ ደግሞ በማታስቡት እንትን እንደዚህ አይነት ነገር ሲገጥማችሁ በጣም ነው የሚያናድደው። እግዚአብሔር እውነት ከሱ ጋር ይሁን ነው የምለው። ምንም ክፉ ነገር አያሰማን። ባሉበት ሁሉ እግዚአብሔር ይጠብቃቸው። በተለይ በሰው ስራ እየሰሩ እንደዚህ በቤተሰባቸው በምናቸው እየመጡ የሚያሰቃዩቸው በጣም ብዙ ናቸውና ብቻ ፈጣሪ ይጠብቃችሁ ነው የምለው። ሌላ ምንም አልላችሁም። አንዳንዴ ለሰው ብላችሁ እናንተ እስከ ቤተሰባችሁ ድረስ እስከ ፍቅረኛችሁ እስከምን ድረስ የምታጡ ሰዎች አላችሁ፣ በዚህ ስራ ምክንያት ማለት ነው። እናንተ ለብዙ ሰው መፍትሄ እያመጣችሁ ነው፣ ግን ደግሞ የራሳችሁ እንትን እየተበላሸባችሁ ነው እና ብቻ እግዚአብሔር ለመልካምነታችሁ እግዚአብሔር ይክፈላችሁ። ወንድማችን እንግዲህ ወደ ስራው እንዲመለስ ሁላችሁም ጸሎት አድርጉለት፣ በምትችሉበት በማ በየሃይማኖታችሁ ማለት ነው። መልካም የሚሰራ ሰው ሁል ጊዜ እንደዚህ እንቅፋት ይበዛበታል፣ ለምን እንደሆነ አላውቅም። በምትሄዱበት ሁሉ መልካም የሚሰሩ ሰዎች እንደዚህ ናቸው። በቃ ብቻ ለበጎ ነው ብሎ ማሰብ የተሻለ ነው ብዬ ነው የማስበው። እግዚአብሔር አምላክ ከአሁን ካለበት ጭንቀት የሚያወጣው አንድ ሰው አንድ መላክ፣ ይላክለት ፈጣሪ። የእውነት ወደ ድሮው ስራው እንዲመለስ ምኞቴ ነው በቃ። ስንት ሰዎች በሱ ምክንያት ስንት ስንት ሰው አንትን ብሏል። ልጅ እናትና አባቱን አውጥቶ እንደ ቆሻሻ ሊጥል ሲል ደርሶ ያስጣለ። አረ ስንቱ ክፍለ ሀገር ድረስ እየሄደ አረብ ሀገር ድረስ ሁሉ እየመጣ ስንቶች በሴቶች ምክንያት ብዙ ነገር እየሰራ ልጅ ነው። ግን አሁን ደግሞ እሱ እንደዚህ ሲሆን ትንሽ ይከብዳል። ብቻ ለበጎ ነው። እግዚአብሔር አንዳንድ ጊዜ ላያስችላችሁ አይሰጣችሁም እና? ብቻ ባለበት አሁን ደህና ይሁን። እንግዲህ የሚያግዘው ሰው ቢኖር ኖር ከዚህ አይነት ጭንቀት ውስጥ ቢያወጡት አሪፍ ነው። ይህ ሁሉ ጊዜ የአንድ ልጅ ስራውን አቁሞ እንደዚህ መሰቃየቱ ራሱ በጣም ከባድ ነው። ብቻ እግዚአብሔር መልካም ስትሰሩ መከራ የሆነ እንትስሰሩ መከራ ብቻ ከባድ ነው። እኔ እንጃ ለሰዎች ብላችሁ ራሳችሁ እንደዚህ እንትን ውስጥ ስትገቡ ደግሞ ትንሽ ይከብዳል። ብቻ እግዚአብሔር እሱ ይጠብቀው ነው የምለው ሌላ ምንም አልለውም። ስላየሁት እኔ ትናንት እንትን ላይ ስላየሁት ደስ ብሎኛል። አሁንም ወደ ዩቱብ ራሱ ቢመለስ ደስ ይለኛል። ምክንያቱም ከዛ ሁሉ ጭንቀት ምናምን ወጥቶ ስራውን ቢጀምር አሪፍ ነው። የምትችሉ ደግሞ ሼር እያደረጋችሁ ለሚያግዙት እዛ አዲስ አበባ ያሉ ሰዎች እንዲያግዙት ብታደርጉ ደስ ይለኛል። እውነት ሰው በችግሩ ጊዜ እነሱ ሁል ጊዜ የሆነ የሆነ እንትን ሲደርስባቸው ማንም ሰው አይደርስላቸውም። የሆነ ጥሩ ጥሩ ነገር ሲያመጡ ብቻ ነው እኛ የምንደግፈው ጎበዝ ምናምን የምንለው። እነሱ ግን የሆነ ነገር ሲገጥማቸው ማንም ሰው ከጎናቸው እንትን አይልም። እና ያው እኛ በእርግጥ ምንም ማድረግ አንችልም፣ ግን ደግሞ እኛ ማድረግ የምንችለው ለሚመለከታቸው ሰዎች ልክ እንደነሱ አይነት ስራ የሚሰሩ ብዙ ሰዎች አሉ ኢትዮጵያ ውስጥ። ለነሱ ሼር አድርገንላቸው ቢያግዙት ልጁ ወደ ስራው እንዲመለስ ማድረግ ይችላሉ ማለት ነው። እርስ በርሳቸው ከሰሩ አሁን ለምሳሌ ዘላለም እና ልሁድ ስትሄዱ ምንም አይነት እንትን ሲመጣ አብረው ስለሚሰሩ እንትን አይላቸውም፣ አይከብዳቸውም። በቃ የሆነ ነገር ሲመጣ ሁለታቸው ከሆኑ ስራቸው በተሎ እንትን ይፋጠንላቸዋል። ብዙም ሰዓት ምንም እንትን አይወስድባቸው እና ይሄ አሁን ብቻውን ስለሆነ ነው። ሰዎች ራሱ እንደዚህ የሚጫወቱበት ሰው የለውም ብለው ግን ደግሞ እንግዲህ እግዚአብሔር ይጠብቀው ነው ምለው። አሁን በህይወት ራሱ መኖሩ እግዚአብሔር ይመስገን። የእውነት ከባለፈው ከጓደኞቹ እንደዛ ከመቱት በኋላ እንደዚህ አሁን በህይወት ራሱ መትረፉ እግዚአብሔር ይመስገን ማለት ነው። ብቻ ሁሉም ነገር ለበጎ ነው። ለማንኛውም ሰላማችሁ ብዙ ትትርፍ ይበልልኝ። የምወዳችሁ የማከብራችሁ ዛሬው ቪዲዮን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር እያረጋችሁ ስትገቡሽ፣ ላይክ እያረጋችሁ ለብዙ ሰው ተደራሽ አድርጉ። እንግዲህ ወንድማችን በምን አይነት ሁኔታ እንዳለ አብዛኞቻችሁ ጭንቀት ውስጥ ናችሁ እና በዚ በትንሹ ነግሬያችኋለሁ። እንግዲህ የእሱ ነገር የሚያሳስባችሁ ሰዎች ማለት ነው። ለማንኛውም ሰላማችሁ ይብዛልኝ፣ ሰላምና ፍቅር እመኝላችኋለሁ ባይባል።